ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን ዋላችሁ? የግንቦት አምስት 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመሩ አመራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹን እናስቀድም። የጤና ባለሙያዎችን ንቅናቄ ባልተጠበቀ ሰዓት መምህራኑና የንግድ ባንክ ሰራተኞችም ተቀላቅለውታል። የአገሪቱ ሰባ በመቶ ሆስፒታሎች ዛሬ አድማ የተመታባቸው ሆነዋል። ብልጽግና በድንጋጤ አዲስ አበባ ላይ አስቸኳይ ስብሰባ ጠርቷል። በዚህ ጉዳይ የተሰናዳውን ልዩ መረጃ በቀዳሚነት እናስደምጣችኋለን። ጎንደር ወሎና ሸዋ ላይ ዛሬ ከባድ ትንቅንቅ የተካሄዱባቸውን ግንባሮች የተመለከቱ መረጃዎችን አሰናድተን በዜናችን ይዘናል። ጎንደር ላይ እርስ በርሱ የተገዳደለው የብልጽግና ሰራዊት በወሎም ሁለት ግንባሮች ላይ ከፍተኛ ጉዳት ደርሶበታል። ሸዋ ላይስ ምን ገጠመው? በተከታታይ የምናስደምጣችሁ የግንባር መረጃዎች ናቸው፣ ተሰሟቸዋላችሁ። ኢሳያስ አፈወርቂ በድጋሚ አነጋጋሪ ሆነው ብቅ ብለዋል። የኤርትራ ሕዝብ ትግል ከቅኝ ግዛት ነጻ ለመውጣት የተደረገ ትግል ነው የሚሉት አቶ ኢሳያስ በእሳቸው ስፖንሰርነት የታተመው የቤልጅየሙ ጋዜጠኛ ለንባብ ያበቃው መጽሐፍ በውስጡ ምን ይዟል? ፕሬዚዳንቱስ በመጽሐፋቸው ስለ አሜሪካና ስለ ኢትዮጵያ ምን አሉ? ሙሉ መረጃውን በዜናችን እንነግራችኋለን። አቶ ጌታቸው ረዳ አነጋጋሪ ቃለ ምልልስ የሰጡት ትናንት ምሽት ነበር። የቀድሞው የህወሀት ምክትል ሊቀመንበርና አሁን ግን የብልጽግና ሚኒስትሮች ምክር ቤት አባሉ ስለ ቀድሞ ጓዶቻቸው የሰጧቸውን አነጋጋሪ ሐሳቦች በስፋት ተመልክተናችኋል። ደብረ ጽዮንና ምግበይ ኤርትራውያን ወታደሮችን አፍነው በ400 ዶላር ሲሸጡ ከርመዋል ከሚለው ንግግራቸው ጀምሮ ሰፋ ያሉ ሐሳቦችን በዜናችን እንድትሰሟቸው አሰናድተነዋል። ጠብቁን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ልትቆዩ እየጋበዝን ወደ ዝርዝሩ እናመራለን። የሀኪሞች ንቅናቄ ተጽዕኖው ጨምረዋል። የብልጽግና አገዛዝ ከፍተኛ ጭንቀት ላይ መሆኑን ተከትሎ ሁሉንም መምህራን ነገ በአዲስ አበባ አስቸኳይ ስብሰባ ጠርቷል። የኢትዮጵያ ጤና ባለሙያዎች ሰርተን የምናገኘው ገቢ መሰረታዊ የኑሮ ፍላጎታችንን ሊሸፍንድን አልቻለም። የተማርነው ለባርነት አይደለም እየራበን ማከም አንችልም። የኛ ጥያቄ የዳቦ ጥያቄ ነው። ጥያቄያችንን መልሱልን የሚል ተደጋጋሚ ጥያቄ ሲያቀርቡ መቆየታቸው ይታወቃል። የኢትዮጵያ ጤና ባለሙያዎች ሰርተን የምናገኘው ገቢ መሰረታዊ የኑሮ ፍላጎታችንን ሊሸፍንልን አልቻለም። የተማርነው ለባርነት አይደለም። እየራበን ማከም አንችልም። የእኛ ጥያቄ የዳቦ ጥያቄ ነው። ጥያቄያችንን መልሱልን የሚል ተደጋጋሚ ጥያቄ ሲያቀርቡ መቆየታቸው ይታወቃል። ሐኪሞቹ የሰጡት የጊዜ ገደብ ዛሬ የተጠናቀቀ ሲሆን ከነገ ጀምሮ ወደ ሥራ ማቆም አድማ ሊገቡ እንደሚችሉ ይጠበቃል። የሐኪሞቹን ጥያቄ የተመለከቱ ዓለም አቀፍ ተቋማት መንግሥት የቀረበበትን ጥያቄ በአፋጣኝ ምላሽ መስጠት አለበት፣ የታሰሩትንም ይፍታ የሚል ተቃውሞ ማሰማት ጀምረዋል። የሐኪሞች ጥያቄ ብቻውን እንደማይቆም የተረዳው ብልጽግና አዲስ አበባ ላይ ምድር አንቀጥቀጥ ተቃውሞ እንደሚጠብቀው ስጋት አድሮበታል። ለዚህ ደግሞ በዋናነት የመምህራንን ወደ አድማው መቀላቀል ያገዛዙን ዕድሜ ከሚያሳጥሩ ተወሳኝ ተቃውሞች መካከል ቀዳሚው ነው። ይህ እንዳይሆን የሰጋው ብልጽግና ታዲያ ለነገ ለነገ በመላው አዲስ አበባ የሚገኙ ሁሉም መምህራን ነገ ለስብሰባ ትፈልጋላችሁ ተብለዋል። ሁሉም ትምህርት ቤቶች ነገ በየግቢያቸው ለስብሰባ መጠራታቸውን የሚገልጸው የማስጠንቀቂያ ደብዳቤ ላይ ከጠዋቱ ሁለት ሰዓት ጀምሮ በመመገቢያ አዳራሹ እንድትገኙ በጥብቅ እናሳስባለን ይላል። በዚህ ስብሰባ ላይ የማይገኝም ሆነ የሚዘገይ አስተማሪ እርምጃ እንደሚወሰድበት የተገለጸ ሲሆን ከስብሰባው በመቅረትም ሆነ በማርፈድ ለሚፈጠረው ችግር ትምህርት ቤቱ ኃላፊነቱን አይወስድም ብሏል። ስልክን ጨምሮ ምንም አይነት ማስታወሻ መያዝ እንደማይቻል የተገለጸ ሲሆን የስብሰባው ዓላማም መምህራን ከፖለቲካ መግባት የለባቸውም የመምህር ስራ ተማሪዎችን ማስተማር ብቻ ነው በጊዜያዊ የኑሮ ውድነት ሰበብ የፖለቲካ ቁማርተኞች መጠቀም ያትኑ የሚሉ መልእክቶችን በኃይል ለመጫን እንደሆነ የጣና ቴሌቪዥን ምንጮች ተናግረዋል። ምንጮቻችን አክለውም ብልጽግና የአገሪቱን ኢኮኖሚ ህዝባዊ ዓላማ በሌላቸው ፕሮጀክቶችና በሀገር አውዳሚ ጦርነት ላይ አውሎታል። ስርዓቱ የቆመውን በከፍተኛ የሙስና ንቅዘትና በገንዘብ ብክነት ላይ የተመሰረተ ነው። ይህን ተከትሎም መሠረታዊ የሚባሉ የካፒታል በጀቶች ሳይቀር እጥረት ስለገጠመው የሚነሳበትን የደሞዝ ጭማሪ ጥያቄ ሊመልስ አይችልም። ይህን ማድረግ እንደማይችል ስለተረዳ ነው በየክልሉና በየከተማው ስብሰባ የጠራው ብለዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ መምህር ሲናገሩ ደግሞ ይህ ስርዓት የመምህራን አመፅ ከተነሳበት የከተማ ህዝባዊ አብዮት እንደሚነሳበት ስለሚያውቅ ትምህርት ቤቶችን በካድሬ መዋቅርና በደህንነት ሰንሰለቱ ቁጥጥር ስር አድርጓቸው ቆይቷል። አሁን ግን በስብሰባ የሚፈታ ችግር ይኖራል ብለን አናስብም፣ ምክንያቱም ጊዜው አልፏል ሲሉ ብቸኛው መፍትሄ ስርዓቱን ማስወገድ ብቻ መሆኑን ተናግረዋል። ሌላው አስተያየት ሰጪ የፖለቲካ ተንታኝ በበኩላቸው የከተማ መጽና ህዝባዊ ቁጣ የአገዛዙን ዕድሜ ለማሳጠር ብዙ ጊዜ እንደማይፈልግ የተረዳው ብልጽግና ተቃውሞውንና ንቅናቄውን በኃይል አፍኖ ለመያዝ አሁንም የጸጥታ መዋቅሩንና የደህንነት ሰንሰለቱን እየተጠቀመ ይገኛል። ሆኖም ከሰባት ዓመት በፊት የወደቀው ህወሀትን በተመሳሳይ ተቃውሞን ለማፈን ይህን መንገድ ተጠቅሞ ሊያሸንፍ አልቻለም። ህዝብን ማሸነፍ ስለማይቻል መንግስት ልብ ካለው አሁኑን የተነሱበትን ጥያቄዎች በአግባቡ መመለስ አለበት እንጂ በኃይል የሚፈታው የህዝብ ቁጣ የለም ብለዋል። ተንታኙ ሲቀጥሉም መጪው ህዝባዊ ንቅናቄና ተቃውሞ ኃላፊነት በሚሰማቸው ግለሰቦችና ተቋማት ካልተመራ ውጤቱ የከፋ እንዳይሆን ጥንቃቄ ሊደረግ እንደሚገባም አሳስበዋል። ይህ በእንዲህ እንዳለ ዛሬ ቀነ ገደቡ የተጠናቀቀውን የጤና ባለሙያዎች ጥያቄን ተከትሎ በኢትዮጵያ ከሰባ በመቶ በላይ የመንግሥት ሆስፒታሎች ሥራ አቁመው ውለዋል። የአዲስ አበባውን ጥቁር አንበሳ ሆስፒታልን ጨምሮ በርካታ ሆስፒታሎች ሥራ ማቆማቸውን ቢቢሲ በአማርኛው ክፍሉ ዘግቧል። ለአብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማው ከመታባቸው የጤና ተቋማት መሃል የሚጠቀሱ ናቸው። የአገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸውን እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እርሳቸውን ጨምሮ ሐኪሞች ታካሚዎችን ራው እንዳይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች ወይም ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆነው የሆስፒታሉ ባለሙያ ሥራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጭ ያሉ ሰራተኞች ወደ ሥራ አለመግባታቸውን ተናግረዋል። ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የሥራ ኃላፊ ኢንተርንና ሬዚደንት ሐኪሞች መቶ በመቶ በሚባል ደረጃ አልገቡም ሲል ቢቢሲ ዘግቧል። በሌላ ዜና የኢትዮጵያ ንግድ ባንክ ሠራተኞች የሐኪሞችን ንቅናቄ መቀላቀላቸውን በተለያዩ መንገድ አስታውቀዋል። ከፍተኛ ትርፍ የሚያስገባውና ለሠራተኞቹ ደግሞ ዝቅተኛ ደመወዝ የሚከፍለው የኢትዮጵያ ንግድ ባንክ የሠራተኞች ቅሬታ በተደጋጋሚ ሲቀርብበት ቆይቷል። በመላው አገሪቱ ከሁለት ሺህ በላይ ቅርንጫፎች ያሉት የኢትዮጵያ ንግድ ባንክ ከሁለት መቶ ሺህ በላይ ሰራተኞች እንዳሉት ይታወቃል። ወደ ተከታዩ መረጃችን ስናመራ ወደ ወሎ ቤት አማራ ይወስደናል። ፋኖ አምባሰል ላይ ከባድ ውጊያ አድርጎ ድል ተቀዳጀ። የአማራ ፋኖ በወሎ ቤት አማራ ዛሬ በሰሜን ወሎ ዞን አምባሰል ወረዳ ላይ ከብልጽግናው ሰራዊት ጋር ከባድ ውጊያ ማድረጉን ምንጮቻችን ገልጸዋል። የብልጽግናው ሰራዊት በርካታ ሜካናይዝድና ከባድ መሳሪያዎችን እንዲጠቀም ያስገደደው የአምባሰሉ ውጊያ የተካሄደው ከግሸን ተራራ ጀርባ በሚገኙ ሁለት ግንባሮች መሆኑን የአይን እማኞች ለጣና ቴሌቪዥን ገልጸዋል። ብልጽግና ዲሽቃና ዙ 23 ተጠቅሞ ሲዋጋ እንደኋላ የገለጹት ምንጮቻችን ጦርነቱ የጀመረው ገና በማለዳው እንደነበር ተናግረዋል። የብልጽግናው ሰራዊት ከደሴ ወደ ኩታበርና ከማርየ ወደ ግሸን አቅጣጫዎች ኃይል አንቀሳቅሶ ነበር። የውጊያው መጀመር ምክንያትም ይኸው ነው ሲሉ ጨምረው ገልጸዋል። በውጊያውም ከአስር በላይ የብልጽግና ሰራዊት ሞትና ቁስለኛ መሆኑን የገለጹት ምንጮቻችን ከብልጽግና በተተኮሰ ከባድ መሳሪያ ደግሞ አራት ቤቶች ላይ ጉዳት ደርሷል፣ የቤት እንስሳትን መገደላቸውን ተናግረዋል። ይህ በእንዲህ እንዳለ በዚሁ የወሎ ቤት አማራ ቀጠና በቆቦ ከተማ ኮርማት ወንዝ በቅርብ ርቀት ላይ ፋኖ በደፈጣ ጥቃት የብልጽግና ሰራዊት ላይ ጉዳት አድርሷል። በደፈጣ ጥቃቱ እርምጃ የተወሰደባቸውን የሰራዊት ቁጥር መረጃው ባይደርሰንም ከአስር በላይ የሚሆኑት ግን ቁስለኛ መሆናቸውን የደረሰን መረጃ ያመላክታል። በሌላ ዜና የህወሓት ታጣቂዎች በወሎ ቤተ አማራ ኮረም በመግባት የአካባቢውን ህዝብ ሰብስበው ጎራችሁን ለዩ፣ እኛ ከብልጽግና ጋር ልንዋጋ ስለሆነ ካሁኑ አሰላለፋችሁን አሳውቁን ሲሉ መዛታቸውን የጣና ቴሌቪዥን ምንጮች ገልጸዋል። በዚሁ ኮረማ አውራጃ ከቀናት በፊት አንድ የሃይማኖት አባትን ጨምሮ ሶስት የአካባቢውን ተወላጆች አፍነው ወደ ትግራይ ክልል መውሰዳቸው ይታወሳል። ከዚህ በተጨማሪም በየገጠሩ እየገቡ የአርሶ አደር ልጆችን አፍነው በመውሰድ ወታደራዊ ስልጠና እያሰለጠኑ መሆኑን በተከታታይ መዘገባችን አይዘነጋም። ህወሓት ከሰኔ በኋላ ከብልጽግናው አገዛዝ ጋር ይፋዊ ጦርነት ለመጀመር ዝግጅቱን ማጠናቀቁን በተደጋጋሚ ሲገለጽ ቆይቷል። የጦርነቱ ዋና ቀጠናዎች ብሎ የለያቸው ደግሞ ወልቃይትና ራያ ግንባሮችን ሲሆን ጠለምትና ኮረምም ሌሎቹ የውጊያ ግንባሮች መሆናቸው ይታወቃል። አሁንም የግንባር መረጃዎቻችን እንደቀጠሉ ናቸው። የብልጽግናው ሰራዊትና የባዲን አድማ በተና እርስ በርስ ተገዳደሉ። በአማራ ህዝብ ላይ ለተከፈተ የዘር ማጥፋት ጦርነት መጠቀሚያ የሆኑት የብልጽግናው ሰራዊትና የባዲን ሚልሻ ትናንት ምሽት በጎንደር ከተማ እርስ በርሳቸው መገዳደላቸው ታውቋል። የጣና ቴሌቪዥን ምንጮች ከመናገሻ ጎንደር ባደረሱን መረጃ እንዳስታወቁት ፖሊስ ጣቢያ ላይ በነበረው የእርስ በርስ ተኩስ የፖሊስ አዛዡን ጨምሮ በርካታ ፖሊስ ተገድሏል ብለዋል። የእርስ በርስ ተኩሱን አስመልክቶ ምክንያቱን ሲገልጹ ፋኖው ወደ ከተማ እየተጠጋ ስለሆነ ተጨማሪ ኃይል ይምጣለን ብሎ መከላከያው ያቀረበውን ጥያቄ ተከትሎ በፖሊስ አዛዡና በፖሊስ አባላት መካከል መከፋፈል በመፈጠሩ ነው ብለዋል። የቀበሌ ሶስት ዋና አስተዳዳሪን ጨምሮ በርካታ ፖሊስ የተገደለበት የትናንት ምሽቱ የጎንደር ከተማ የእርስ በእርስ ተኩስ እስከ ንጋት ድረስ መቀጠሉን ምንጮቻችን ተናግረዋል። በአምባ ጊዮርጊስ እና በወገራ በነበረው ተመሳሳይ የእርስ በእርስ ተኩስ ደግሞ ከአስር በላይ የባዲን አድማ ብተናና የከተማ ፖሊስ አባላት መገደላቸውን ምንጮቻችን ገልጸዋል። የኦህዴድ ብልጽግና ሰራዊትና የብአዴን አድማ ብተና እርስ በርስ ተኩስ በመክፈት ሲገዳደሉ ይህ የመጀመሪያቸው አይደለም። ከዚህ በፊት በጎንደር ቀጠና በተደጋጋሚ እርስ በርስ መገዳደላቸው ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዛሬ ጠዋት በሸዋሮቢት አውራጃ የለን ቀበሌ ላይ ያደረገውን ተጋድሎ አስመልክቶ የአጼ አምደ ጽዮን ኮር ምክትል ቃል አቀባይ አርበኛ አባቢ ዘውዱ ለጣና ቴሌቪዥን ማብራሪያ ሰጥቷል። አባቢ ዘውዴ ይባላለው ይባላለሁ የአማራ ፋኖ ሸዋ ጠቅላይ ግዛት እንደሚታወቀው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምዶ ጽዮን ኮር የራምቦ ክፍለ ጦር አራተኛ ሻለቃ በይፋትና ጥሙጋ ቀጣና ላይ ከጠላት አገዛዝ ጋር ከፍተኛ የሆነ ትንቅንቅ በተሞላበት የውጊያ አውደ ውሎ ነበር ያደረጉትና፣ ምናልባት የአራተኛ ሻለቃ የራምቦ ክፍለ ጦር በአካባቢው ከሚንቀሳቀሰው የተደራጀው የአባት አርበኛ ኃይል ጋር ጥምር ውጊያ በማድረግ የለን አካባቢ ላይ ከፍተኛ የሆነ እልህ አስጨራሽ ውጊያ የተደረገበት ነበርና አገዛዙም ምናልባት ይችን ቀጠና ይዤ እቀመጣለሁ የሚል እቅድ ይዞ ቢመጣም በነበልባሎቹ የሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር የራምቦ ክፍለ ጦር አራተኛ ሻለቃና የአካባቢው ማህበረሰብ የአባት አርበኛ ክንደ ነበልባሎች በኃይል ከሚፈልግባት የለን ቀጠና ተመልሶ እንዲወጣ ተደርጓል። ምናልባት እንደሚታወቀው ከቀጠናው ላይ መውጣት ብቻ ሳይሆን እጅግ በጣም ብዙ ሙትና ቁስለኛ የሆነውን ሰብስቦ ወደ ሸዋሮቢት ቀጠና ገብቷልና ምናልባት የአማራ ሕዝብም ዳግም የኮራበት የሸዋ ጠቅላይ ግዛት እዝ የይፋትና ጥሙጋም ማህበረሰብ እጅግ በጣም የተደሰተበት የውጊያ አውደ ውሎ ነበርና እጅግ በጣም እኛም የኮራንበት ሰራዊታችንም ዳግም በሞራልና በእልህ የተንቀሳቀሰበት የሸዋ ጠቅላይ ግዛትን መልቀቅ አለበት፣ የአማራ ምድርም እሳት ሆኖ ሊያቃጥለው ይገባል የሚል ወኔ የተሞላበት ትንቅንቅ የተደረገበት ውጊያ ነበርና እውነት የአማራ ህዝብም ኮርቷል። እኛም በሰራዊታችን እጅግ በጣም የተደሰትንበትና እየኮራንበት የውጊያ ውሎ ነበር። እውነት ለመናገር የአማራ መሬት ራሱ እያቃጠለው ራሱ እየበላው የአማራ ህዝብ እየተደሰተ የጠላት አገዛዝም እንኩትኩቱ እየወጣ ያለበት ሁኔታ ነውና መላው ማህበረሰባችን በዚህ አጋጣሚ እንኳን ደስ ያላችሁ ማለት እፈልጋለሁ። አመሰግናለሁ። አርበኛ አባቢ ዘውዱ በማብራሪያው ታላቅ ድል የተገኘበትን የዛሬው ውጊያ የራምቦ ክፍለ ጦር እና በአካባቢው የሚንቀሳቀሰው የአባት አርበኛ ጦር ጋር ቅንጅት በመፍጠር ነው ያካሄዱት። የማራፋኖሹ ጠቅላይ ግዛት ህዝብ በተቆጣጠራቸው ቀጠናዎች የህዝቡ ውይይትና የአባት አርበኞቹን ጦር በማደራጀት ውጤታማ መሆኑ ይታወቃል። ያ የተደራጀ የአባት አርበኞች ጦር ዛሬ ከልጆቹ የራምቦ ክፍለ ጦር አራተኛ ሻለቅ አባላት ጋር ቅንጅት በመፍጠር ያካሄደው ውጊያ የአማራን ህዝብ ያኮራ ነበር ብለዋል። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። ኢሳያስ አፈወርቂ በመጽሐፍ መጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለንባብ ያበቁት አዲሱ መጽሐፋቸው ስለ ኢትዮጵያና ስለ አፍሪካ ቀንድ ብዙ የተናገሩበት መሆኑ ተገልጿል። የኔ ተጋድሎ ለኤርትራና ለአፍሪካ በሚል ርዕስ የተዘጋጀው የምስራቅ አፍሪካዊ ስልጣን ረጅም ጊዜ በመቆየት ሁለተኛው ፕሬዝዳንት ኢሳያስ አፈወርቂ መጽሐፋቸውንና አሳቢያቸውን በተመለከተ ታዋቂው ፕሮፌሰር መሐመድ ሐሰን ግምገማ አድርገውላቸዋል። ወደፊት በትግረኛና በአማርኛ ቋንቋዎች እንደሚታተም የተገለጸው የፕሬዝዳንት ኢሳያስ መጽሐፍ አሁን ለንባብ የበቃው በእንግሊዝኛ ቋንቋ ነው። በቤልጅማዊው ጋዜጠኛ ሚካኤል ኮሎን ተዘጋጅቶ የፕሬዝዳንት ኢሳያስ አፈወርቂን ፍቃድ ካገኘ በኋላ የታተመው መጽሐፉ የኤርትራን ራስን የመቻል መርህና ኢሳያስ ስለ ዓለም አቀፉ የፖለቲካና ኢኮኖሚ ስርዓት ያላቸውን አመለካከት ለአፍሪካውያን ወጣቶች ለማስተዋወቅ የታለመ መሆኑን አዘጋጁ ገልጿል። ይህኔ ትግል ለኤርትራና ለአፍሪካ የሚለው የአፍሪካ ቀንድ እጅግ ተጽዕኖ ፈጣሪው ግለሰብ መጽሐፍ ኤርትራ ያደረገችው ተጋድሎ ከቅኝ ግዛት ነፃ ለመውጣት የተደረገ ነው የሚል ትርክት የተካተተበት መሆኑን ዋዜማ ዘግቧል። ከዚህ በተጨማሪም የሱዳንን መከፋፈል የአሜሪካንና ኢምፔሪያሊስት አጋሮቿን ጫናና ጣልቃ ገብነት ተቋቁማ ኤርትራ እዚህ መድረሷን በስኬት የሚያነሱት ፕሬዚዳንት ኢሳያስ እንደ ግለሰብ በሳቸውም ሆነ በድርጅታቸውና በመሰረቱት መንግስት ላይ የሚነሳውን የፕሮፓጋንዳ ጦርነት እንዴት መቋቋም እንደቻሉ በሰፊው ተናግረውበታል ተብሏል። ታዋቂው የታሪክ ፕሮፌሰር መሐመድ ሐሰን የመጽሐፉን ማጠቃላይ ሐሳብ አስመልክቶ ባሰፈሩት ሐሳባቸው ደግሞ የቤልጅየም ነዋሪ እንደመሆኔ መጠን በኤርትራ ላይ የተሰራውን የሚዲያ ዘመቻና የፖለቲካ ሸፍጥ በቅርበት ተከታትያለሁ። ከሁለት አስርት ዓመታት በላይ የዘለቀ አሉታዊ የሚዲያ ዘመቻ ኤርትራ ላይ ኢላማ ተደርጎ ተዘምቷል። የቤልጅየም ነዋሪና የሌበር ፓርቲ አባል እንደመሆኔ እነዚህ የተዛቡ ትረካዎች ኤርትራን፣ መሪዋንና መንግሥቷን በዋና አገላለጽ እንዴት እንደሚገልጹ በአይኔ አይቻለሁ። ትልቅና መካከለኛ ሚዲያዎች ይህንን ምስል ያለ ወሳኝ ትንታኔ አሰራጩት የአገዛዝ ለውጥ ላይ ባተኮረ አጀንዳ ነው ሲሉ ሐሳባቸውን አስፍረዋል። ፕሬዚዳንት ኢሳያስ አፈወርቂ መጽሐፋቸው ላይ የኤርትራን ትግል ከቅኝ ግዛት ነጻ የማውጣት ትግል ነው ብለው መግለጻቸውን ዋዜማ ቢገልጽም የታሪክ ፕሮፌሰሩ መሐመድ ሐሰን ግን በጥር 2010 ኤርትራን ጎበኘው። የነጻነት ትግሏን ቀድሞውንም አውቂው ግን እውነታውን በአንክሮ ለማየት ጓጉቻ አለሁ። ከፕሬዚዳንት ኢሳያስ አፈወርቂ ጋር ያደረግኩት ቃለ ምልልስ በመረዳቴ ላይ ከፍተኛ ተጽዕኖ አሳድሯል። ከተመለስኩ ብዙም ሳይቆይ በኤርትራ ላይ በአዲስ መልክ የሚዲያ ጥቃት ተከፈተ። በተሞክሮ በማበረታታት ሚሽል አገሩን ጎበኘ። ከሰሃራ በታች ወደሚገኝ የአፍሪካ የመጀመሪያ ጉዞም በጣም አስደነቀው። ከተለያዩ ግለሰቦች ጋር ተገናኝተን የፕሬዚዳንት ኢሳያስን ሀረግ በመዋስ ኤርትራ ናዩ የሰኘ ዘጋቢ ፊልም አዘጋጅተናል። እንደ ኤሮፓያን አቆጣጠር በ2014 በፈረንሳይና በእንግሊዝኛ የተለቀቀው ፊልሙ በሚሊዮኖች የሚቆጠር ደርሷል። ይህም የኤርትራን አመለካከት በዋናው ሚዲያ ላይ እምብዛም አይታይም። የዶክመንታሪ ፊልሙን ስኬት ተከትሎ ህዝብን ከህዝብ ለማጎልበት የአብሮነት ኮሚቴ አቋቋምን ሲሉ ከመጽሐፉ ዝግጅት ጀርባ መኖራቸውን አሳውቀዋል። ወደ መጨረሻው ዘገባችን እናምራለን። እኔ ንስሐ ገብቻለሁ፣ የነ ደብረጽዮን ቡድን ግን መቼም አይማርም፤ ጌታቸው ረዳ። አቶ ጌታቸው ረዳ የቀድሞ ወዳጆቻቸውን በአደባባይ በዘለፉበት ቃለ ምልልሳቸው በተለይም የህወሓት ፖለቲካ መሪዎችና ወታደራዊ አዛዦች የገቡበትን ንቅዘት በዝርዝር ገልጸዋል። ህወሓት ለራሱም ሆነ ለትግራይ ህዝብ የቀረቡለትን እድሎች እንደ በረዶ እያሟሟ የሚያባክን መሆኑን በገለጹበት ንግግራቸው በትግራይ ህዝብ ስም እየማለ የሚገዘተው ውሸቱን ነው ሲሉ ይናገራሉ። በጠባብ ቡድናዊ ፍላጎት ላይ የተጠመደ ስብስብ ነው ሲሉ በህወሓት አመራር ላይ ያላቸውን ትችትም ሰንዝረዋል። ጠባብ ቡድናዊ ፍላጎት ብቻ ትኩረት ያደረገ የህዝብ አጀንዳ አጀንዳው ያልሆነ እኔ ያልኩት ምን እንደሚልም እንኳ አይታወቅም። እኔ ያልኩት ብቻ ነው ትክክል የሚል ከእንቅልፍ ባኖ በተነሳ ቁጥር የሚመጡለት ጉዳዮችም የህዝብ አጀንዳ እያስመሰለ የሚያደናግር በህዝብ ስም እየማል እየተገዘተ ግን የህዝብን አጀንዳ የህዝብን ጉዳይ ወደ ጎን ስቶ የራሱን ጥቅም የሚያሳድድ ኃይል ወደ መሆን የመጣው አመራሩ። አቶ ጌታቸው አክለውም ንስሓ ገብቻለሁ ይህን ወጣት እያጭበረበርኩ መቀጠል አልችልም ብያለሁ ካሉ በኋላ ይህን ደብረ ጽዮን ቡድን ግን ያንን ሁሉ ህዝብ ካስጨረሰ በኋላ አሁንም እድሎችን ማባከኑ ላይ የተጠመደው የዘረፋ ኔትወርኩን ለማስቀጠል ነው። አሁን በኋላ ማጭበርበር አይቻልም። እኔ ቢያንስ ንስሐ ገብቻለሁ ይህንን ወጣት እያጭበረበርኩ መኖር የምችልበት ጊዜ አክትሟል፣ የሚል እምነት አለኝ። ከመጀመሪያ ይህን አስብነው በከዛ ፊት የዛ አመራር አካል ሆኜ ያጠፋቸው ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይህ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላ ሰላሙ በመስዋዕትነታችን የመጣ ነው። ሰላማችን ማስጠበቅ መቻል አለብን። ሰላማችን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኤንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓት ጭምር ስልጣኑና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደርግ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ ጋልጭም ቢሆን ህልውና ይን አስቀጥላለሁ ብሎ ሲፍጨርጨር በተግባር እየታየ ነው። ይህን አስተሳሰብ ይዘህ ነገ ተነጎኒያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለግከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችልን ሊደርሽፕ በምን ማጅክ፣ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ይችላል? ይህንን ነገር ማስተካከል ባልቻልክበት ሁኔታ ህወሀትም አንድ አመት መቀጠል አይችልም፣ ሁለት አመት መቀጠል አይችልም። የህወሀት ቀጣይነት ህወሀት ብቻውን አይመራም ብቻ ሳይሆን የፖለቲካ ምህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሀት ይቀጥልም እንኳ ከተባለ ህወሀት ራሱን ባልቀየረበት ኢንቫይሮንመንት ይህ አመራር ከራሱ ጥቅም ከዘርፋ ኔትወርኩ በላይ የህዝብን አጀንዳ አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንድ አዳር መቆየት የሚችል አይመስለኝ ከዚህ በኋላ የህወሀት ዕድሜም ከአንድ ዓመት እና ከሁለት ዓመት በላይ የሚቀጥል እንዳልሆነ ገልጸዋል። የህወሀት ተፈጥሯዊ ባህሪ የማይቀየር መሆኑን በገለጹበት ንግግራቸው ደግሞ እንኳንስ ለሌላው ህዝብ ለመግለጽ ይቅርና ለራስም ቢሆን ጮህ ብለህ እንድታወረው አይፈቅድም ብለዋል። የህወሀት ቀጣይነት ህወሀት ብቻውን አይመራም ብቻ ሳይሆን የፖለቲካ ባህል ምህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሀት ይቀጥልም እንኳ ከተባለ ህወሃት ራሱን ባልቀየረበት ኢንቫይሮመንት ይህ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮመንት አንዳዳር መቆየት የሚችል አይመስለኝ በትግራይ ክልል እየተካሄደ ያለው የወርቅ ሽያጭ አሁን የጀመረ አይደለም ሲሉ የተናገሩት አቶ ጌታቸው ገና በጦርነቱ ላይም የወርቅ ዘርፊያው ተጧጥፎ እንደነበር ተናግረዋል። እና ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር፣ ወርቅ ለመልቀም ይጠቀሙበት የነበሩ አዛጆችም አሉ። ይህንን አውቃለን። ሲዋሹ በጣም ነው የሚገርሙኝ እኔ እስካሁን እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነፃነት አሁንም እስከ መጨረሻው እሰዋለሁ ያለ የሚፎክር ጀነራል ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያወቁ የስርቆት ተጓራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት ይህን ወጣት ሊዳርጉ ሲንቀሳቀሱ ማለት እና ሀይለስላሴ የተዘረፈ ብር ነው ነግረ ብር ከመንግስት ካዝና የወጣ ብር፣ በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ዳርገዋለሁ ብሎ ሲፎክር በጀግነት ነው። ይህ ቡድን ወርቅ ብቻ ሳይሆን ሰውንም እየሸጠ ያለ ሞራለቢስ ዓለም አቀፍ ወንጀለኛ መሆኑን ጨምረው የገለጹት የቀድሞ የህዋ ስራ አስፈጻሚ አባሉ ኤርትራውያንን በነፍስ ወከፍ 400 ዶላር እየተቀበለ ይሸጥ እንደነበር ገልጸዋል። ይህ ልምዱም ከኤርትራውያን ባለፈም የትግራይ ተወላጆችም የመሸጥ ዕጣ ፈንታቸው እንዳልቀረላቸው አቶ ጌታቸው ተናግረዋል። የብልጽግናው ሚኒስተሮች ምክር ቤት አባሉ አቶ ጌታቸው ኤርትራውያንን መሸጥ የተጀመረው ከሰራዊቱ ላይ ገንዘብ ያላቸው እየተመረጡ ነበር ብለዋል። ሆኖም ይህ የወርቅ ዘራፊና ሰውን የሚሸጥ ቡድን ለትግራይ ሉዓላዊነትና አንድነት ነው የምታገለው ይልሃል፣ ነገር ግን ውሸቱን ነው። የሙሉ ጊዜ ወርቅ ነጋዴና ሰው አዘዋዋሪ ሆኗል ሲሉ የህወሓት ጄኔራሎችን በስም ጠርተው ከሰዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ንብረት ነው የሚለው አውርደናል አውርዷዋለሁ ታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር። በእኛ በኩል ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን የኤርትራን ሰራዊት ማፍረስ ዘመቻ ጀምሬያለሁ ብሎ ይህን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም 4000 ዶላር እንዲያስገባ ተደርጎ ሰው 20 ሰው ካፈንክ 80 ዶላር ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራዊነት ተጀምረ መጨረሻ ወደ ትግራይ ተወላጆች ዞር ይህን አመራር የሚሰጡ ከፍተኛ አመራሮች አሉ። እኔ የስርቆቱ አካል ባለመሆኔ በስራዬ ላይ ጣልቃ እየገቡ ይረብሹኝ ነበር ያሉት አቶ ጌታቸው አሁን በኦህዴድ ብልጽግና ተሹመው ክልሉን የሚያስተዳድሩትን ጄኔራል ታደሰ ወረደን ግን የእኛ ሰው ስለሆነ ልናፍነው አይገባም ሲሉ መስማማታቸውን ይናገራሉ። እኔን አላፈናፍን ያሉኝ አብሬያቸው ስለማልዘርፍ ነው ሲሉም ተደምጠዋል። ትግራይን አልዘረፍኩም የሚሉት አቶ ጌታቸው በስሜ የመሬት ካርታ የለም፣ የባንክ አካውንቴ ቤሳ ቢስቲን አያገኙም ሲሉ ከሙስና የጸዳው ነኝ ወቁልኝ ብለዋል። አሁን አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው፣ ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። እኔ ላይ የሚያገኙብኝ አካውንት የለም። እኔ ላይ የሚያገኙት መሬት ካርታ የለም። ስለዚህ ምክንያት ሁሉም ድንገል አንዳንዴ በጣም የሚያሳዘነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል። ይህም ሲፎክሩም ሰው እንደዚህ ውሸት ነው። ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጥ ድረስ ሌላ ጥይት የመተኮስ ፍላጎት የለው። ተገዶ ከገባ ይዋጋል። ምንም ጥያቄ ነው። ተገዶ ማለት ኢምፖዝድ ከሆነበት ከዚህ ውጭ እንደዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው ምነግር በቁጥር እና ኃይለ ስላሴ ሌላ ነገር የለው። የህወሓት ጄኔራሎች ለዝርፊያ ዋስትናቸው ማስጠበቂያ ሲሉ ወልቃይትና ራያን መጫወቻ ካርድ አድርገውታል የሚሉት አቶ ጌታቸው እነዚህን ቦታዎች በጦርነት ማስመለስ አይቻልም፣ መመለስ ካለባቸውን በሰላማዊ መንገድ ነው። ስለዚህ የትግራይ ወጣት ለእነዚህ ሰዎች የዝርፊያ ቡድን ሲል መሞት የለበትም በማለትም ለወጣቱ ጥሪ አቅርበዋል። የወርቅ ንግድ የማጧጧፍ ኮንትሮባንድ የማጧጣፍ ነው ዋናው አሁን ፍላጎት ያለው ፖለቲካ ሊደርሽፕም እነዚህ የምትላቸው ጥቂት ሰዎች ቢሆን ግን እንትናቸው ተረታቸው ምንድን ነው? ለትግራይ ህዝብ ህልውና እንደ ምዕራብ እናስመልሳለን እና እንደ ደቡብ እናስመልሳለን ማፈሪያ ነው። ይህ የራስህ ህዝብ ጋር ተዋግተህ አይደለም ታስመልሰው፣ በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን። የአቶ ጌታቸውን ቃለ ምልልስ ተከትሎ ከእነ ደብረ ጽዮን ቡድን በኩል የተሰጠ ምላሽ የለም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 5 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች ቃለ ምልልሶችና ዜናዎቻችንን እንደርሷችሁ የዩቲዩብ ቻናላችን ሰብስክራይብ በማድረግ በቋሚነት ተወዳጁን ጤና ይስጥልን